በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ መጋቢት። አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም መጋቢት 28። በዚህች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ፣ የእናቱ ስም ሌኒ ነው። ቁንስጣም በራንጠያ ለሚባል አገር ንጉሥ ነው። ማክሲሚያኖስም በሮሜ በአንጾኪያና በግብጽ ላይ ነግሶ ነበር። ይህም ቁንስጣ አረማዊ ነበር፣ ግን በጎ ስራ ያለው እውነትን የሚወድ በልቡናውም ይቅርታና ርኅራኄን የተመላ ክፋት የሌለበት ነው። ወደ ሩሃ ከተማ በሄደ ጊዜ ሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስንም ፀንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ጓሚው ዥንጉርጉር ማለት ነው። ከዚህም በኋላ ንጉሥ ቁንስጣ ሌኒን በዚያው ትቷት ወደ በራንጠያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረችው። ይቅርታና ርኅራኄን በክርስቲያን ወገኖች ላይ እንዲያደርግ በልቡናው ትዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውን ሁሉ። ከዚያም በኋላ ወደ አባቱ ሰደደችው። አባቱን ባየው ጊዜ ደስ ተሰኘበት፣ እውቀትን የተመላ ሆኖ ፈረስ በመጋለብም ብርቱና የጸና ሆኖ አግኝቶታልና፣ በበታቹም መስፍን አድርጎ ሹሞ በመንግስቱ ሥራ ላይ ሁሉ ስልጣን ሰጠው። ከሁለት ዓመትም በኋላ አባቱ አረፈ። ቆስጠንጢኖስም መንግስቱን ሁሉ ተረከበ የቀና ፍርድንም የሚፈርድ ሆነ ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ አሕዛብም ሁሉ ታዘዙለት ወደዱትም ያገዛዙ ቅንነትና የፍርዱ ትክክለኛነት በአገሮች ሁሉ እስቲሰማ ተገዙለት የሮሚ ሰዎች ታላላቆች መልእክቱን ወደ እርሱ ላኩ ከከሃዲ መክስሚያኖስ እና ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና አማልክቶቻቸውንም በአነቡ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን ነ ከቀኑ በስድስት ሰዓት በቀትር ጊዜ ህብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒቆስጣጣን ሰቆጣጥስ ሰቆጣጥስ የሚል ጽሁፍ አለ። ትርጓሚውም በዚህ ጠላትን ድል ታደርጋለ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣኖች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚህችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖ ጳውሎስ በራይ ተገልጦ እንዲህ አለው በቀኑ በቀኑ እኩሌታ በቀትር በአየኸው በዚያ መስቀል አምሳል ለአንተ ምልክት አድርግ አድርግ በእርሱም ጠላትህን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱና ወታደሮቹ ጭፍሮቹና ሁሉ መስቀል ሰርተው በጦር መሳሪያ ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው በጦራቸው ላይ በመሳሪያቸው ላይ በበቁላቸው ላይ በበረሳቸው ላይ መስቀል አድርገው ተጓዙ። ይህም የሆነው በበራንጤያ በነገሰ በሰባተኛ ዓመቱ ነው። የሮሜ ሰዎች ከስቃያቸው ያድናቸው ሰራዊትን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይም ታላቅ ድድ ሰርቶ ወደ ቆስጠንጢኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል የሆኑ ነበር። የቆስጠንጢኖስም ሰራዊት ከመክሰመያሮ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሄዱ። ከመክስሚያኖስ ጋር ሊሻገሩ እና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁ መክስሚያኖስ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶቻቸውን ይዘው በዕንቁ የተሸለሙ አክሊሎቻቸውን ደፍተው እንቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ የይሉት ነበር ለከበረ መስቀልን ሰባት ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮም የነገሰ ካዲዎች የሆኑ መክሲሚያኖስና ዲዮቆልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈታቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው፣ የጣዖታትም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችንን ሐዋርያት እንዳዘዙ እንዳዘዙ ማንም ሰው በሰሙነ ሕማማት ስራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ በነገሰ በ11 ዓመት በሮሜ ሊቃነ ጳጳሳት በጴጥሮስ እጅ ክርስትና ጥምቀትን ተጠመቀ፣ ሰራዊትም ሁሉ ይህም የከበረ መስቀል ከተገለጠለት በኋላ በአራት ዓመቱ ነው። ከዚህ በኋላ በሱ እርዳታና ድል ያገኙበትን የሚያድን ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ ሌኒን ወደ ኢየሩሳሌም ላካት። እርሷ አመፀኞች አይሁድ የቀብረው ከደፈኑት ቦታ ወጣችሁ። በዘመኑም ሃይማኖታቸው የቀና የሱ የ318 ጳጳሳት የአንድነት ስብሰባ በኒቅያ ስለ አሪዎስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር በክርስቲያናዊት ስርዓት ተሰራች። ከዚህ በኋላ በራንጤያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ሰጠራት። በውስጧ አምላክን በወለደች በመቤታችን ቅድስት ድንግል ማርያም ስም በአግያና እና በሶፊያም ታላቅ ቤተክርስቲያን ሰራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎቹን አጽም ከሰማዕታትና ከቅዱሳን ጻድቃን ሥጋቸውን ስለሚሰበስብ የክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆመዶያ ከተማ ጥቂት ታሞ አረፈ። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ ያደረሱት አጳሳት አለቆችና ካህናት ሁሉ ህዝብ ከሁሉ ህዝብ ጋር ወጥተው ተቀበሉት። በብዙ ጸሎትና በመዝሙርና በማዕደትና በምስጋና ወደ ክብሩ ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። አርኬ

መጋቢት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ጻድቅ ንጉስ ቆስጠንጢኖስ። ጻድቁ ንጉስ ቆስጠንጢኖስ ረፍቱ ነው። ወራዊ በዓላት አማኑኤል አበው አብርሃም፣ ይስሐቅ፣ ያዕቆብ የተጠራውለት ለዚህ ነው። ክርስቶስ ደግሞ ፍለጋውን ተከተሉት ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና፣ እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰዱትም መልሶ አልተሳደበም፣ መከራንም ሲቀበል አልዛትም። እርሱ ራሱ በሥጋ ኃጢአታችንን በእንጨት ላይ ተሸከመ። ዛቅረብኩ ማይለተ አዘኪራ ኢላፈ ምለተ ተጻምዱ ከዘልፈ ለላአነ ብተው ከዘንዴተይ መጻፈ እንተረሰከ ዚዮ ጻሪቀ መለቱ ከፈምላው ላን ዘተረፈ ነቢያ ቅዱሳን ዋሪያ ሰባካን